ቢኤምኦ ወይም ደግሞ ቱዱ ሊስት መጠቀም በጣም አስፈላጊ ነው። ቱዱ ሊስት ማለት ዛሬ የምታደርጉት ድርጊቶች ስንት ናቸው? ዛሬ ስንት ገለፃ ነው የምትሰጡት? ስንት ክሎዚንግ ነው የምትሰሩት? ስንት ፎሎአፕ ነው የምትሰሩት? ስንት ሰዎች ነው ፕሮስፔክት የምታደርጉት? እንዲሁም ደግሞ ኤክስፔክትድ ሴልስ ብላችሁ ደግሞ ብጽፉና ዛሬ ምን ያክል ሴልስ ነው ኤክስፔክት የምታደርጉት? ውብ ሕይወት መኖር ይገባሻል። ውብ ሕይወት መኖር ይገባሃል። በዓላማ በተስፋና ሕይወትን ወደው መኖር ይገባሻል ይገባሃል። ሰላም ጤና ይስጥልኝ፣ እንደምን አላችሁ? የሮሰን ነኝ። ሶ ከኔ ጋር እንግዲህ ዛሬ የምንመለከተው ስልጠና ፕሮፌሽናል ኔትወርክ ማርኬተርስ እንግዲህ ዴይሊ ሩቲ ናቸው ምንድናቸው የሚሉትን ነገራቶችን ነው እንግዲህ ሼር የምንደራረገው። ሶ ብዙ ጊዜ የምናውቃቸው እውቀቶች አሉ። የተለያዩ ስልጠናዎች ላይ ሄደን ስንወስድ ከዛም በተጨማሪ ደግሞ አክሽን ፕላን ብለን ደግሞ በየቀኑ የሆኑ ነገራቶችን ለማድረግ ኦር ደግሞ ግቦቻችንን ለማሳካት እንግዲህ ይህንን ግብ አቺቭ አደርገዋለሁ። ከዛም በተጨማሪ ደግሞ ዓመታዊ ግብ ሊሆን ይችላል፣ ወራዊ ሊሆን ይችላል፣ ሳምንታዊ ግቦች ሊሆኑ ይችላሉ። እነኚህ ግቦችን ለማሳካት እንግዲህ በዋነኝነት እንግዲህ ሰው አሁን ባለንበት ሁኔታ ላይ እንግዲህ ትልቁ የሚያስፈልገን ነገር ምንድን ነው ከተባለ እንግዲህ አንድ ሰው ሊደሮች እንደሚሉት እንግዲህ፣ ቀኑን ያሸነፈ ነው ህይወቱን የሚያሸነፈው። አንድ ሰው ግን ቀኑን ለማሸነፍ መጀመሪያ ላይ ጠዋቱን ማሸነፍ፣ ጠዋቱን ያሸነፈ ሰው ደግሞ ቀኑን ያሸንፋል። ቀኑን ያሸንፈ ሰው ደግሞ ህይወቱን ያሸንፋል ማለት ነው። እንግዲህ ዛሬ ፕሮፌሽናል የሚባሉ ኔትወርከሮች ሁሌም በየቀኑ ማለት ነው በየቀኑ የሚያደርጉት ድርጊቶች፣ እንዲሁም ደግሞ ቲፒካሊ ሲምፕል የሆኑ ዴይሊ ሩቲናቸው ምንድን ናቸው የሚሉትን ነገራቶችን ነው ሼር ማድረጋቸው። እንግዲህ አብዛኞቻችን ፐርሰናል ዲቨሎፕመንትን እንዴት ነው ራሳችን የምንሰራው ከዛም በተጨማሪ ደግሞ ቢዝነስ ግሮዝ ለማድረግ ቢዝነሳችንን ለማሳደግ የተለያዩ ሪሌሽንሺፖችን ደግሞ በደንብ ቢውልድ ለማድረግ አሁን ባለንበት ሁኔታ እንግዲህ ትልቁ የሚያስፈልገን ቀናቶቻችንን በደንብ በማቀድና ሁሌም ዴሊ አለርት ሆኖ እያንዳንዱ ቀናቶቻችንን በከፍተኛ ኢነርጂ ከዛም በተጨማሪ ደግሞ ዴሊ ዴሊ ማለት ነው፣ ውጤት ተኮር ስራዎችን እየሰራን ከዛም በተጨማሪ ደግሞ ማምጣት እንፈልጋቸውን ውጤቶችን ማለት ነው እንድናመጣ የሚያደርገን ትልቁ ነገራቶችን ነው ሼር የማደርጋችሁ ማለት ነው። እንግዲህ በዋንነት እንግዲህ አብዛኞቻችን ጠዋት ስንነሳ ልክ ከእንቅልፋችን እንነሳለን፣ ወይ ደግሞ የገቡልን ቴክስቶችን ነው የምናየው ወይም ደግሞ በየቀኑ ደግሞ የሆነ ኮሚኒኬት የምናደርጋቸውን ሰዎች በሶሻል ሚዲያ ይህ ማለት በአጠቃላይ አብዛኞቻችን ስንነሳ ጠዋት ወደ ስልካችን ነው የምንመጣው። እንግዲህ ይህ ማለት ማይንዳችንን እንግዲህ ፓወሩን ፉል ፓወሩን በደንብ እንዳንጠቀም ነው የሚያደርገን ማለት ነው። ምክንያቱም ጠዋት ልክ እንደተነሳን እስክሪኑ ላይ አይናችን የምናፈጥ ከሆነ ከዛ ሳናስብ ደግሞ ቀናችንን ቱዱ ሊስት ሳናወጣ የምንወጣ ከሆነ ከዛ ደግሞ የሆነ ሊስት ያደረግነው ደሞ ደግሞ እናሳካለን ብለን ከቤት የወጣ ነው ቢሮ የገባ ነው፣ ግብ ሌላ፣ የምናደርጋቸው ድርጊቶች ግን ሌላ። ስለዚህ እኛ ማምጣት የምንፈልገው የሆነ ውጤት አለ፣ ያስቀመጥናቸው ሳምንታዊ ግቦች አሉ። ሳምንታዊ ግባችንን ማክሰኞ ካወጣን ሮብ ዝም ብሎ ያልፋል። በሐሙስ ዝም ብሎ ያልፋል። አርብ ዝም ብሎ ያልፋል። ቅዳሜ ኢቨንት ነው። እሁድ ኢቨንት ነው። ከዛ ሰኞ ክሎዚንግ ሲመጣ መጀመሪያ ላይ ያልተሰሩት ወይም ደግሞ ሮብ ያልተሰሩት አሙስ ያልተሰሩት ስራዎቻችን ማለት ነው። ነገር ግን ክሎዚንግ ለመስራት ልክ ወደ እንግዲህ ሰኞ ስንመጣ ደግሞ ሌላ ግራ መጋበት ውስጥ ነው የሚመጣው ማለት ነው። ስለዚህ እንግዲህ ኔትወርክ ማርኬተሮች ወይም ደግሞ ፕሮፌሽናል የሚባሉ ኔትወርከሮች ማለት ነው፣ በዋነኝነት እንግዲህ ዴሊሮች ናቸው። በየቀኑ የሚያደርጋቸው ድርጊቶች ተመሳሳይ ናቸው። ይህ ማለት እንግዲህ በማይንዳቸው መስራት ያለባቸው ወይም ደግሞ ፐርሰናል ዲቨሎፕመንት ላይ መስራት ያለባቸው ነገራቶችን ይሰራሉ። ምክንያቱም አሁን ያለን ውጤት አሁን ያለን ሪዛልት ማለት ነው እንግዲህ ኬት ነው የመጣው ካለን ቦነሳችን፣ ራንካችን፣ ቲሞቻችን አሁን ያለን በማንነታችን ማለት ነው። እያንዳንዱ የመጡት ከውስጥ ነው። ስለዚህ ውጭውን መቀየር ከፈለግን መጀመሪያ ውስጡን መቀየር ያስፈልጋል። ስለዚህ ፐርሰናል ዲቨሎፕመንት ደግሞ ለኔትወርክ ማርኬቲንግ እንግዲህ ፐርሰናል ዲቨሎፕመንት ነው። ደግሞ እኛ በዚህ ቢዝነስ ውስጥ ስንሰራ ኔትወርክ ማርኬትር እና ፐርሰናል ዲቨሎፕመንት እንደ እናትና እንደ አባት ነው ማለት ነው ለእኛ። ስለዚህ እንግዲህ በዋነኝነት ጠዋታችንን በምንመልኩን ጀምር አብዛኞቻችን የሆነ ጊዜ አስታውሳችሁ ከሆነ ወይም ደግሞ ሜይ ቢ ካየታችሁ ጋር ሜይ ቢ የሆነ ጊዜ ታግብራችሁ ውጤት ያመጣችሁበትን ሞመንቶችን ካስታውሳችሁ በእርግጠኝነት ጠዋት ላይ የምትሰሩት ስራ ጠዋት ላይ ያቀዳችሁ ጥቀት ጠዋት ላይ በከፍተኛ ኢነርጂ ላይ ሆናችሁ የጀመራችሁት ቀን በእርግጠኝነት ውጤታማ በጣም ምርታማ የሆነ ቀን ነው የምታሳልፉት ማለት ነው። ግልጽ ነው። ሶ እንግዲህ ዛሬ እንግዲህ ዴይሊ ሩቲ ናቸው። ከመነሳታችን እንግዲህ ጠዋት ላይ ሞርኒንግ ሩቲናቸው ምንድነው የሚመስለው? ፕሮፌሽናል ኔትወርከሮች ስንል አንደኛ እንግዲህ ልክ እንደተነሱ ቀናቸውን ማለት ነው ማይንዳቸውን በጣም ሳይለንት አድርጎ ነው የሚጀምሩት። በጣም በከፍተኛ ምዝጋና ነው ቀናቸውን የሚጀምሩት፣ በከፍተኛ ምዝጋና ከዛም በተጨማሪ ደግሞ ኦልሬዲ ማይንዳቸውን ፕሮግራም ለማድረግ እንግዲህ የወሰድናቸውን ስልጠናዎችን ማለት ነው አንድ በአንድ እነሱ ደግሞ አፕላይ ያደርጉታል። አንደኛ ግራቲቱድን መጽሐፍ፣ ምዝጋናዎችን መጽሐፍ ስላላችሁ ነገራቶችን እየቆጠራችሁ፣ ስላላችሁ በረከቶች እየቆጠራችሁ፣ አንድ በአንድ ማለት ነው ሊስት እያደረጋችሁ እነሱ ነገራቶችን መጻፍ፣ ወደፊት መሻታችሁን መቀየር የምትፈልጉትን ነገራቶችን መጻፍ። ምዝጋና በጣም ትልቅ ፓወር አለው። ስለዚህ ልክ እንደውም ደግሞ ፕሮፌሽናል የሚባሉ ኔትወርከሮችም እንግዲህ ትልቁ ጠዋት ጠዋት ላይ የመጀመሪያው የሚሰሩት ምንድነው? ምዝጋና ነው ማለት ነው። ቀናቸውን በምዝጋና ነው የሚጀምሩት። ከፍራሻቸው ይነሳሉ፣ በጣም በከፍተኛ ምዝጋና ማለት ነው ቀናቸውን ይጀምራሉ። ሁለተኛ ደግሞ ፕራይ ወይም ደግሞ ጸሎት ማድረግ ወይም ደግሞ ዱዓ ማድረግ ወይም ደግሞ ሜዲቴት ማድረግ ለምን ከተባለ እንግዲህ ማይንዳችንን በጣም ሳይለንት አድርገን ቀናችንን ከጀመርነው አንደኛ ከፈጣሪ ጋር ኮኔክትድ ሆንም ቢዝነሳችንን ስንሰራ ስለምንዘራው ዘር አንጨነቅም። እንግዲህ ዘሩ ያድጋል አያድግም የገበሬው ጉዳይ አይደለም። ገበሬው ትልቁ ስራው እንግዲህ ማድረግ ያለበችን ነገራቶች ማድረግ ነው። ያለውን አንድ መዳበሪያ ብቶን መዳበሪያውን አውጥቶ እንግዲህ ለአፈር ይሰጣል። የአፈር ደግሞ እንግዲህ በጥሶ ከሱ የሚጠበቀው ማረም፣ መኮትኮት ማድረግ ያለባቸውን ነገራቶች ማድረግ ነው። ከዛ ስለ ዝናቡ አይጨነቅም፣ ስለ ፀሐዩ አይጨነቅም። ማነው የሚያወጣለት? ፈጣሪ ነው። ስለዚህ እኛም ኔትወርከር ስንል እንግዲህ በየቀኑ ጠዋት ጠዋት ላይ የምናደርጋቸው ድርጊቶች ወይም ደግሞ ከፈጣሪ ጋር ያለን አታችመንት ወይም ደግሞ በጣም አታች ድመሆን እያንዳንዱ ድርጊቶቻችን ላይ ስለሚያስፈልግ ጸሎት ማድረግ ከፈጣሪዎቻቸው ጋር ማለት ነው። ጸሎት በጣም ፓወርፉል ነገር ነው ማለት ነው። ከዛም በተጨማሪ ደግሞ ኢማጂኔሽን ኢማጂኔሽን ቤተር ዛናሎጂ ይባላል። ይህ ማለት እንግዲህ አብዛኞቻችን በተደጋጋሚ የምናውቃቸው ቃላቶች አሉ፣ ነገር ግን አፕላይ እናደርጋቸውም። ስለዚህ አንድ ሰውም እንግዲህ ወይም ደግሞ አንድ ኔትወርክ ማርኬተር በቢዝነሱ ለሚፈልጋቸውን አይነት ሪዛልቶች ለማምጣት ከዛም በተጨማሪ ማየት አለበት። ምክንያቱም ቪዥዋላይዜሽን ማድረግ ኢማጂን ማድረግ አብዛኛው ሰው ይፈራል። ቪዥዋላይዜሽን መስራት ይፈልጋለሁ፣ ግን ቪዥዋላይዜሽን እየሰራው ወይ መኪና ሲጋጭ ነው ማየው ምናምን የሚሉ ነገራቶች አሉ። ሶ ቪዥዋላይዜሽን ስታደርጉ፣ አንደኛ ራንክ ከሆነ ያንን ራንክ ስገቡ፣ ምን አይነት ላይፍ ስታይል ነው የሚኖራችሁ? ምን አይነት አለባበስ ነው የሚለብሱት? የት አይነት ቦታ ነው የሚበሉት? እንዴት ነው አካሄዳችሁ እንዴት ነው አረማመዳችሁ? እንዴት ነው እያንዳንዱ ድርጊቶች የምታደርጉት? ስለዚህ ልክ ስለ ቪዥዋላይዜሽን ስታስቡ በምናባችሁ ያንን መሆን የምትፈልጉትን ማንነት በምናባችሁ ማለት ነው በማድረግ እንግዲህ በጣም ሀይ ፍሪኩንሲ ላይ ሆነን ያንን እንግዲህ ወደፊት ማሳካን ፈልገው ማንነት ዛሬ ላይ ከሆነው ዛሬ ላይ ኢማጂን ካደረግነው ቀናችን ማለት ነው በጣም ፕሮዳክቲቭ የሆነ ማይንዳችን ወይም ደግሞ እንግዲህ ዲሽ አይታችሁ ከሆነ ትንሽ የሆነ ሲግናል ኳሊቲ እንደዚህ ከተንቀሳቀሰ ላይሰራ ይችላል። ስለዚህ ሲግናል ኳሊቲ እስኪመጣ ድረስ ፍሪኩንሲ እስኪመጣ ድረስ ይስተካከላል። ልክ እኛም ደግሞ ኤነርጂያችንም ደግሞ ከምንፈልገው ግብ ጋር ከምንፈልገው ውጤት ጋር ደግሞ እንግዲህ ኮኔክት ሆኖ እንዲመጣ ቪዥዋላይዜሽን በጣም ፓወር ነገር ነው ማለት ነው። ስለዚህ ሞርኒንግ ሩቲናቸው ግራቲቲዩድ ያደርጋሉ። ሜዲቴት ኦር ፕሬ ጸሎት ያደርጋሉ። ከዛም በተጨማሪ ደግሞ ቪዥዋላይዜሽንን በጣም ነው የሚጠቀሙት። ከዛም በተጨማሪ ደግሞ ሰልፍ ቶካቸውን ወይም ደግሞ አፍርሜሽን አፍርሜሽን እንግዲህ አብዛኞቻችን በጣም ፓወርፉል ነገር እንደሆነ እናያለን። ነገር ግን ደግሞ አብዛኞቻችን አሁን ባለንበት መልኩ ዞር ብላችሁ የታችሁን ብትመለከቱት ከዚህ በፊት መሆን የምትፈልጉት የሆነች ማንነት አለች። ለዛ ነገር አሁን ላይ ያን ውጤት እንድታመጡ ያደረጋችሁ ትልቁ ነገር አፍርሜሽኑ፣ ሰልፍ ቶካችሁ። ስለ ራሳችሁ ምንድን ነው የምታስቡት? ሰዎች ስለ እናንተ ያስባሉ ብላችሁ የምታስቡት ሀሳብ ራሱ ምንድን ነው? ከዛም በተጨማሪ ደግሞ ማን ብላችሁ ነው የምታስቡት በኔትወርክ ማርኬቲንግ ላይ ወይም መስራት ስላለባቸው አይደለም መ የሚሰሩት እና፣ ስለዚህ አሁንታዊ የሆኑ ቃላቶችን፣ ፖዚቲቭ የሆኑ ቃላቶችን በጣም ጠዋታችሁን ስትነሱ ዛሬ በጣም ተአምራዊ ቀን ነው ብሎ ቀንን አቅዶ በትልቅ አፍርሜሽን ቀንን መጀመር ግሩፖስ ላይ ደግሞ ለቲሞቻችን፣ ለእያንዳንዱ ቀናቶቻችን ሀይ ነርጂ ላይ ሆነን ቀናቶቻችን አውጀን ስንጀምር ለቲሞቻችን ወይም ደግሞ ቀን መሰየም ዛሬ የመትረፍረፍ ቀን ነው፣ ዛሬ ተአምራዊ ቀን ነው፣ ዛሬ መቀበል ቀን ነው ምናምን የሚባሉትን አሁንታዊ ቃላቶችን ለቲሞቻችንም ሼር እያደረግን ከዛም በተጨማሪ ደግሞ እኛም ፖዚቲቭ የሆኑ አፊርሜሽኖችን እየጻፈን በጣም ሀይ ኤነርጂ ላይ ሆነን ማለት ነው ቀናችንን መጀመር እንችላለን ማለት ነው። ሶ እንግዲህ አፊርሜሽን በጣም ፓወርፉል ነገር ነው እንዳልኳችሁ። ስለዚህ በማይንድ ደረጃ የሚሰሩት እንግዲህ በዋነኝነት ፐርሰናል ዲቨሎፕመንት ወይም ደግሞ ሰብኮንሽስ ማይንዳቸው ሪፕሮግራም በማድረግ እንግዲህ ፕሮፌሽናል የሆኑ ኔትወርክ ማርኬተሮች ጠዋት ላይ እነኚህ መሰረታዊ ስራዎች በፍጹም የማይደራደሩበት፣ እንግዲህ ጠዋት ተነስተን ደግሞ ልምድ የሆነብን ጠዋት ልክ እንነሳለን፣ ሽንት ቤት እንሄዳለን። ልክ ፕሮፌሽናል ኔትወርከሮችም ጠዋት ተነስቶ እነኚህ መሰረታዊ የሚባሉ ነገራቶችን፣ ምስጋና መጻፍን፣ ጸሎት ማድረግን፣ ቪዥዋላይዜሽን መስራትንና እንዲሁም ደግሞ እንግዲህ በአፍርሜሽን መስራት በጣም እንደ ልምድ ነው የሚያዩት። ከዛም በተጨማሪ ስቡት ነው የሚያደርጉት ማለት ነው። አብዛኞቻቸው ከአራት ዓመት፣ አምስት ዓመት፣ ስድስት ዓመት በላይ የቆዩ ኔትወርከሮችን ብትመለከቱ እንግዲህ በእርግጠኝነት እንደዚህ አይነት ነገራቶችን ሲያደርጉ ለምዶታል፣ ነው ግልጽ ነው። ስለዚህ ማድረግ ሳይሆን አለማድረግ ነው የሚከብዳቸው። ስለዚህ ሞርኒንግ ሩቲናቸው ይን ይመስላል። ከዛም በተጨማሪ አሁን ያልኳችሁን በሰላሳም ደቂቃ ወይ ደግሞ በአርባም ደቂቃ በሀያም ደቂቃ ጠዋት ላይ ከሰራን በኋላ ደግሞ እንግዲህ ወደ ቀጣይ ደግሞ ስናልፍ ደግሞ ፐርሰናል ዲቨሎፕመንት ነው። ፐርሰናል ዲቨሎፕመንት በጣም ትልቅ አስፈላጊ ነው። ስለዚህ ጠዋታችሁን ይህንን ነገራቶችን ካደረጋችሁ በኋላ ሪዲንግ ማንበብ፣ ከዛም በተጨማሪ ደግሞ የተለያዩ ቴስቲሞኒዎችን ማዳመጥ፣ ወርክቡኮቻችሁን መሙላት ከዛም በተጨማሪ ደግሞ ፐርሰናሊ በጣም የሚያስፈልጋችሁ መጽሐፎች ሊሆኑ ይችላሉ። ስልጠናዎች ሊሆኑ ይችላሉ። ቢ ወርክቡኮቻችሁ መሙላት ሊሆኑ ይችላሉ እ ነገራቶችን ጠዋት ላይ ካደረጋችሁ በኋላ እንግዲህ ቀናቶቻችሁ ማቀድ ቱዱሊስት ወይም ደግሞ ዲኤምኦ ዴይሊ ሜተድ ኦፕሬሽን ይባላል። ወይም ደግሞ ኤክስፔክትድ አክሽን ብላችሁ በየቀኑ ማለት ነው ቀናቶቻችሁ ማቀድ ነው። እንግዲህ ቀናቶችን አቅዶ መነሳት ምንድን ነው? አንደኛ ወደፊት በኋላ ላይ ለምንኖራቸው የምናገኛቸውን ሰዎች አሉ፣ በኋላ መሄድ የምንፈልጋቸውን ቦታዎች አሉ። ስለዚህ ነገር ፕሮቴክት እንድናደርግና እኛ የምንፈልጋቸው አይነት ሰዎች እኛ ስናወራ እኛ የሆኑ ድርጊቶችን ስናደርግ ማለት ነው። ቲሞቻችን ሊሆኑ ይችላሉ፣ የሆኑ ሰዎች ሊሆኑ ይችላሉ፣ ፎሎአፖቻችን ሊሆኑ ይችላሉ። ስናገኛቸው እንግዲህ ሞር እነሱ ላይም ተጽዕኖ እንድንፈጥር እንግዲህ ያደርገናል ነው። ስለዚህ ዲኤምኦ ወይም ደግሞ ቱዱሊስት መጠቀም በጣም አስፈላጊ ነው። ቱዱሊስት ማለት ዛሬ የምታደርጉት ድርጊቶች ስንት ናቸው? ዛሬ ስንት ገለጻ ነው የምትሰጡት ስንት ክሎዚንግ ነው የምሰሩት? ስንት ፎሎአፕ ነው የምሰሩት? ስንት ሰዎች ነው ፕሮስፔክት የምታደርጉት? እንዲሁም ደግሞ ኤክስፔክትድ ሴልስ ብላችሁ ደግሞ ብጽፉና ዛሬ ምን ያክል ሴልስ ነው ኤክስፔክት የምታደርጉት? ምን ያክል ቦነስ ነው ማግኘት የምትፈልጉት? ስለዚህ ኤክስፔክትድ ሴልስ ብላችሁ ትላንትና ላይ ክሎዚንግ የሰራላቸው ዛሬ ከፍላሉ ነገ ከፍላሉ እያሉ የተቀመጡትን ሰዎችን ማለት ነው። ቢ ትናንትና ክሎዚንግ የሰራላቸው ሰዎች አንድ ጎልደን ፓኬጅ ከሆነ ስምንት መቶ ፖይንት ኤክስፔክትድ ሴልስ ብላችሁ ስማቸውን ዝርዝራችሁ ኤክስፔክት የምታደርጉትን ሴልስ ይጽፋላችሁ። እንዲሁም ደግሞ ሴልሱን ከጻፋችሁ በኋላ ደግሞ ቦነስስ ግልጽ ነው። ስለዚህ ቦነስን ለማግኘት ስናስብ በየቀኑ የሆኑኑ ቦነሶች የምትፈልጉት አይነት ቦነስ አለ፣ የምትፈልጉት አይነት ሪዛልት አለ። ያ ሪዛልት ላይ ለመድረስ እንግዲህ በየቀኑ ያንን ቀናቶቻችሁን ማቀድና የምትፈልጉትን ቦነስ ጠዋት ሁሌም ስትነሱ ማለት ነው ለሰብኮንሽስ ማይንዳችሁ ዛሬን ያክል ቦነስ ማግኘት አለብህ፣ ዛሬን ያክል ቦነስ ይገባል ብላችሁ በየጠዋቱ ማለት ነው ያንን ቦነስ ማቀድ ያንን ኤክስፔክት የምታደርጉትን ሴልስ መጽሐፍ ማለት ነው። ከዛ ደግሞ ኤክስፔክትድ አክሽኖች ናቸው። ኤክስፔክትድ አክሽን ወይም ደግሞ ቱዱ ሊስቶቻችን ደግሞ ምንድን ናቸው ስንል ደግሞ በዋነኝነት የምናደርጋቸው ድርጊቶች ናቸው። አክሽን ለምሳሌ ጠዋት ጠዋት ላይ የምናደርጋቸው ድርጊቶች ምንድን ናቸው? ለምሳሌ ሰራን፣ ፕሮግራሚንግ። ከዛም በተጨማሪ ደግሞ ቢሮ ገባን ቢሮ ከገባን በኋላ መጽሐፎችን አንብበን ሊሆን ይችላል ጠዋታችን፣ ወይም ደግሞ ሲስተም ትሬኒንግም ካለ ዛ ላይ ተሳትፈን ሊሆን ይችላል። ከዛ መልስ እንግዲህ የምናደርጋቸውን ደግሞ ድርጊቶች አሉ። ነው ግልጽ ነው። አብዛኞቻችን ጠዋታችንስ ምንጀምረው ቀላል ከሚባለው ስራ ነው። ወይ ፕሮስፔክቲንግ ማድረግ ወይ ደግሞ መጋበዝ፣ ወይ ደግሞ ስልጠናዎችን እንግዲህ ኦርሞት እስከ አራት ሰዓት እስከ አምስት ሰዓት ባሉ ሰዓቶች መውሰድ ወይ ከፕላይንግ ጋር ኮቺንግ መቀመጥ የሚባሉ ነገራቶችን ነው የምናደርገው። ሜቢ ሪኮመንድ ማድረጋችሁ ጠዋታችሁን ከባድ ከምትሉት ስራ ብትጀምሩ ቀናችሁ ፕሮዳክቲቭ ይሆናል። ጠዋታችሁን ከባድ የምትሉት ስራ ለእናንተ ምንድን ነው? አይ ዶን ኖ ከፎር ሰርክል አክሽኖች ውስጥ አንዱ እናንተ የሆነ ከባድ ብላችሁ የምታስቡት የሆነ ስራ አለ። ስለዚህ ያንን ድርጊት ጠዋታችሁን ስትጀምሩ፣ ያንን ድርጊት ብታደርጉ ሪኮመንድ አደርጋቸዋለሁ ማለት ነው። ከዛ በተጨማሪ ከባድ የምትሉት ስራ ምንድን ነው? ክሎዚንግ ነው? ፎሎአፕ ነው? ፕሬዘንቴሽን ነው? ስለዚህ ከዛ ከባድ ከምትሉት ስራ ጠዋታችሁን ከጀመራችሁ በእርግጠኝነት ፕሮዳክቲቭ የሆነ ቀን ነው የምታሳልፉት ማለት ነው። ስለዚህ ኤክስፔክትን የምትሉትን አክሽኖችን መጽሐፍ ማለት ነው ስለዚህ ሞርኒንግ ሩቲናቸው ይህንን ይመስላል። ቀናቸውን በዚህ መልኩ ካቀዱ በኋላ ቦነሳቸውን፣ ሴልሳቸውን ኤክስፔክት አድርጎ ይወጣሉ። እነኚህ ሰዎች የሚያወሩ ሰዎች ከዛ ግባ ከጠዋት ካቀዱት ነገር ጋር የሚገናኝ ነው። እነኚህ ሰዎች የሚያገኟቸው ሰዎች ማለት ነው ሁሌም ረሃብ ያላቸው፣ መለወጥ የሚፈልጉ፣ ማደግ የሚፈልጉ፣ መንገዶች የሚፈልጉ፣ እድሎችን የሚፈልጉ ሰዎችን ናቸው የምናገኛቸው። ከዛም በተጨማሪ ደግሞ የሆነ ሪዛልቶችን ስናመጣ ማለት ነው ተአምራዊ በሆነ መልኩ የሆነ ሪዛልቶችን ማምጣት እንችላለን። ኤክስፔክትድ ያልሆኑ ኤክስፔክትድ የሆኑ አንኤክስፔክትድ የሆኑ ሪዛልቶችን ማምጣት እንችላለን ማለት ነው። ከዛም በተጨማሪ እንግዲህ ጠዋታችን ወደ ሜዳው እንገባለን። እንግዲህ ወደ ሜዳው ስንገባ በዋነኛ የተለያዩ ዲስትራክሽኖች ሊኖሩ ይችላሉ። እንግዲህ አሁን ባለንበት መልኩ አብዛኛው በሶሻል ሚዲያ መስራት የሚፈልጉ ሰዎች፣ ኦንላይን ላይ ቢዝነሳቸው መስራት የሚፈልጉ ሰዎች አሁን ላይ ብዙ ሰዎች ኔትወርከሮች ሳይሆኑ ቲክቶከሮች ናቸው። ኔትወርከሮች ማለት እንግዲህ በዋነኝነት ሶሻል ሚዲያ ከገባ ፌስቡክ ከገባ ቲክቶክ ከገባ ቴሌግራም ከገባ ኢንስታግራም ከገባ የምታደርጋቸው ድርጊቶች ምንድን ናቸው? አብዛኞቻችን ስናስብ ፕሮስፔክቲንግ ለመስራት ነው የምንለው። ኖ አይደለም፣ ፕሮስፔክቲንግ ለመስራት አይደለም። አብዛኞቻችን ቲክቶክ ለማየት ግልጽ ነው። ስለዚህ አሁን ላይ ቆም ብላችሁ ራሳችሁን ተመልከቱት እና ዲስትራክት ከሚያደርጓችሁ ነገራቶች መጠበቅ አለባችሁ። አንደኛ ሶሻል ሚዲያ። ስለዚህ ሶሻል ሚዲያን በአግባቡ ካልተጠቀማችሁበት ስልካችሁን አእምሯችሁን ለመገንባት ራሳችሁን ለማሳደግ ካልተጠቀማችሁበት ስልካችሁን ራሳችሁን ወደ ታች ማለት ነው። ለማሳደግ ትጠቀምበታላችሁ ማለት ነው። ስለዚህ እንግዲህ ልክ ወደ ሜዳው ስንገባ ቢሮ ስንገባ ከሁለት ሰዓት በኋላ ወይ ደግሞ ብቻ እናንተ ሊፍት ካደረጋችሁበት ጠዋት ከተነሳችሁ ልክ ወደ ስራ ስገቡ እንግዲህ ጠዋታችሁን ማለት ነው አጀስት አድርጋችሁ ኤነርጂያችሁን፣ ሀይ ኤነርጂ ላይ ሆናችሁ ሀይ ፍሪኩንሲ ላይ ሆናችሁ ሀይ ቫይብሬሽን ላይ ሆናችሁ ልክ ወደ ሜዳው ስገቡ የሆኑ ድርጊቶችን ለመስራት የሆኑ ውጤቶችን ለማምጣት ደግሞ ስትሄዱ ቅድም እንዳልኳችሁ ሜይ ቢ ከባድ ከምትሉት ስራ ትጀምራላችሁ። ያንን ከባድ የምትሉትን ስራዎችን ትሰራላችሁ። ከዛም በተጨማሪ ደግሞ ጠዋት ጠዋት ላይ እንግዲህ ሁሌም ሜምበር ቲም ሜምበር ጋር መደወል ነው። ምን አይነት ቲም ሜምበር ጋር ነው የምንደውለው? ለምሳሌ የተለያዩ ስሜት መውራት፣ መውጣት፣ መውረድ ላይ ያሉ ቲሞቻችሁ ላይ ጠዋት ባትደውሉ ሪኩመንድ ያረጋችኋለሁ። ሀይ ኤነርጂ ላይ ያላቸው ረሃብ ያላቸው መለወጥ የሚፈልጉ ማደግ የሚፈልጉ ቲሞቻችሁ ጋር ጠዋት ብትደውሉ፣ አንደኛ እናንተ እነሱን ሰዎችን ስታወሩ ሪዛልት ኦሪንትድ የሆኑ ወሬዎችን ነው ወይም ደግሞ ኮችንጎች ናቸው የሚኖሯችሁ። ከዛም በተጨማሪ ደግሞ የእነሱ ኤነርጂ መራሱ እናንተ ጋር ይጋባል ማለት ነው። ስለዚህ ጠዋት ጠዋት ላይ ሀይ ኤነርጂ ላይ የሚገኙ ቲሞቻችን ጋር አርቢ የምንላቸው ሪደሮች ሊሆኑ ይችላሉ። ቲሞቻችን ላይ ያላቸው ራብ ያላቸው በጣም እየሰሩ ያሉ ሰዎች ሊሆኑ ይችላሉ። እነሱ ጋር መደወል፣ ከዛም በተጨማሪ እነሱ ደግሞ አክሽን ፕላን ወይም ደግሞ አሳይመንት መስጠት ይሄ በጣም አፕሪሽት ማድረግ ሞቲቬት ማድረግ ይሄ ከዛ በተጨማሪ ደግሞ አሳይመንት መስጠት ማለት ነው። ሶ በዛ መልኩ ቲም ሜምበሮቻችን ጋር ደውለን ቀናችንን እንጀምራለን ማለት ነው። እንግዲህ ከዛ በኋላ ደግሞ ቤቢ ቲሞቻችን ጋር ስንደውል አንድ በጣም ድንቅ መሪ ምን ይላል፣ ኔትወርክ ማርኬቲንግ ቢዝነስ ምን እንደምሰራ የምታወራበት ቢዝነስ ሳይሆን ምን እንደሰራ የምታወራበት ቢዝነስ ነው ይላል። ለማካከል ከለዳው ላይኖች። ስለዚህ ምንድን ነው የሰራው? ምንድን ነው ያቀርከው ምንድነው ደግሞ ፕላን ያደረገው ኤክስፔክት የምታደርገው ከዚህ በፊት ምንድነው የሰራ የሚለውን ደግሞ ለቲሞቻችንም ደግሞ ሼር ማድረግ ይኖርብናል ማለት ነው። ከዛም በተጨማሪ እንግዲህ ገባን መሰረታዊ ስራዎቻችንን እንሰራለን። ፕሬዘንቴሽን ሊሆኑ ይችላሉ። እንግዲህ ጠዋት ላይ ፕሮግራም ያደረግናቸው አሁን ላይ ኤነርጂያችን ይለያል። ገለዛ ስንሰጥ ፎሎ አፕ ስንሰራ ክሎዚንግ ስንሰራ ራሱ ከዛ ሰው ጋር የዛን ሰው ችግር ነው የምታወሩት እንጂ ሌላ ነገር አይደለም። ብዙ ሰዎች ክሎዚንግ መስራት ሲፈልጉ ፎሎ አፕ መስራት ሲፈልጉ ከዛ ሰው ጋር የሚገናኝ ነገር አይደለም የሚያወሩት ወይም ደግሞ ሌላ ሀሳብ፣ ሌላ እውቀት፣ ሌላ ነገር ውስጥ ይገባሉ። ስለዚህ ሰዎችንም ስታወሩ ጠዋታችሁን፣ ቀናችሁን፣ ኤነርጂያችሁን ሪዛልት ላይ ኤነርጂያችሁን ከዛ በተጨማሪ ውጤት ተኮር ኤነርጂ ላይ ሆናችሁ ክሎዚንግ ስትሰሩ ስለዛ ሰው እርግጥ ስለዛ ሰው ስኬት፣ ስለዛ ሰው መለወጥ የሚችልበትን እድሎችን ኒድና ወንቱን አውቃችሁ ለዛ ሰው ማለት ነው ሶሉሽን እየሰጣችሁ ይህን እድል አለመጠቀም ማለት ምን ያክል ጉዳት እንደሚያደርሰው ያን ሰው እያሳያችሁት ማለት ነው። ክሎዚንጋችሁን ትሰራላችሁ ማለት ነው። ሶ ይህ ማለት እንግዲህ ሀይነርጂ ላይ ሆነ ነው የምንሰራው ነው። አሁንም እንግዲህ በዚህ መካከል ላይ አሁንም አለርት መሆን ያስፈልጋል። ቀናቶቻችሁ ላይ ቀናቶቻችሁ ላይ አለርት መሆን ስላችሁ በጣም ከምታስቡት በላይ አለርት መሆን በደንብ ማለት ነውና ከዛ በኋላ የምንፈልጋቸው ሪዛልቶችን እያመጣን እንሄዳለን ማለት ነው። ሶ እንግዲህ አቅደናል ቀናቶቻችንን ጀምረናል ፎረስ ሰርክል አክሽኖቻችንን ጠዋት ማለት ነው ከስድስት ሰዓት በእንኝ ሀገራቶችን ብንሰራ ከስድስት ሰዓት በኋላ ደግሞ ኢቨንቶች ላይ ቴንድ ማድረግ ሊሆኑ ይችላሉ ቲሞችን ሚት ማድረግ ኮሚኒኬት ማድረግ ሊሆኑ ይችላሉ በዛ መልኩ እንግዲህ ከሰራን በኋላ እንግዲህ ኢቭኒንጉን ደግሞ እንዴት እንጠቀም ነው ግልጽ ነው ስለዚህ ኢቭኒንጉን ደግሞ የምንጠቀምበት ደግሞ ሪኮመንድ ማድረጋችሁ ስለዚህ ቤዚክ ስራዎቻችሁን ሰራችሁ፣ ሜይ ቢ ጠዋት ላይ ያቀዳችሁን ኤክስፔክት የምታደርጉትን ሴልሶችን ፋሲሊቴት አደረጋችሁ፣ ያንን ሰዎች ማለት ነው ሬጂስትሬሽን አያችሁ፣ ኤነርጂያችሁ ፍሪኩዌንሲያችሁ ያለካችሁ፣ ቅድም እንደ አንቴናው ማለት ነው እንደ ዲሾ ሪዛልት ላይ ነው ያለው። ስለዚህ ዛሬም ላይም ደግሞ ፎከስ የምታደርጉት የምታወሩት የምታደርጉት ነገር ማለት ከዛ በተጨማሪ ደግሞ ተግባራዊ የሆኑ አክሽኖችን ነው የምንወስደው። ከዛ በኋላ ቀናቶቻችን በዚህ መልኩ ካደረግን በኋላ ሴሶችን ፋሲሊቴት ካደረግን በኋላ ቲሞችን የሰራናቸው ያደረግናቸው ነገራቶች አሁንም ደግሞ ለዳውሎኒዎቻችን ሼር ብናደርግ ሞር የሚባዛ ትልቅ ሲስተም መገንባት እንችላለን ብዬ አስባለሁ። ስለዚህ እንግዲህ ፕሬዘንቴሽን ስኬጁሎች ሊሆኑ ይችላሉ፣ ፐርሰናል ሚቲንጎች ሊሆኑ ይችላሉ። ከዛም በተጨማሪ ደግሞ ፊዚካል ኦር ሲሪየስ የምንላቸው ፕሮስፔክቲንግ ሜትዶች ሊሆኑ ይችላሉ። በአካልም በኦንላይንም እነኚህ ነገራቶች ላይ ደግሞ ከሰዓት በኋላ ብንሳተፍበት አንደኛ በጣም ትልቅ ነገራቶች ማድረግ እንችላለን። በዚህ ሰዓት እንግዲህ በጣም ሪላክስ እያደረጉ ኢንጆይ እያደረጉ ሀይ ኤነርጂ ላይ የሆኑ በጣም እየተጫወቱ በጣም ደስ በሚል መልኩ ማለት ነው። ቀናቶቻችንን እስከ ከሰዓት ድረስ በዚህ መልኩ ከጀመረን እንግዲህ ፕሮስፔክቲንጎቻችንን፣ ፎሎአፖቻችንን፣ መጋበዝ ያለብንን ሰዎችን ኢንቪቴሽን ላይ በደንብ ዘጭ አድርገን በደንብ በብዙ ቁጥር በጥራትም ጭምር መስራት እንችላለን ማለት ነው። ከዛም በተጨማሪ እንግዲህ አሁን ላይ ደግሞ እነሱን ከሰራናቸው በኋላ ደግሞ ወደ ማታም አካባቢ ደግሞ ያቀዳችሁትን ግቦቻችሁን ደግሞ ለዛ ነገር ጠዋት የሰራችሁትን ስራ ደግሞ ከሰዓትም ደግሞ ሳ ያደረጋችሁ ሊሆን ይችላል። አጀስት አርጋችሁ ደግሞ ጠዋት የሰራችሁትን ስራ ደግሞ ከሰዓት ትደግማላችሁ ማለት ነው። ክሎዚንግ ሊሆን ይችላል፣ ፎሎ አፕ ሊሆን ይችላል። የሆነ መስራት ያለባችሁን ስራዎችን በደንብ እየሰራችሁ ትሄዳላችሁ ማለት ነው። ቲም ላይ የሚገኙትን ትሬኒንጎችን በደንብ መውሰድ፣ ኢቨንቶችን አቴንድ ማድረግ፣ የተለያዩ አፖርቲኒቲዎች ላይ ለመስጠት ማለት ነው። ኮሊንግ ቻሌንጆች እያደረጋችሁ ብትጠቀሙ በደንብ ያግዛችኋል ብዬ አስባለሁ። አሁን ያልኳችሁ ነገር ደግሞ ተግባራዊ ለማድረግ ደግሞ ቢ ፖሞዶሮ የሚባል ቴክኒኮች አሉ። እነኚህ ቴክኒኮች ብትጠቀሙ በየ25 ሰዓቱ ደቂቃው ማለት ነው ስራዎቻችሁን እየሰራችሁ አምስት ደቂቃ እያረፋችሁ በአምስት ደቂቃ ደግሞ ያንን መስራት ያለባችሁን አክሽኖችን ደግሞ እየሰራችሁ በደንብ በዛ መልኩም ደግሞ እንግዲህ ፎከስ ዶናችሁ ያለምንም ዲስትራክሽን በጣም የስሜት መውጣት መውረድ የሚባል ነገር ላይ ምንም ሳትገቡ ማለት ነው ትልቅ ሪዛልት ማምጣት ትችላላችሁ ማለት ነው። ወደ ማታ ስኔት ደግሞ ሪኮግኔሽን ነው። ሪኮግኔሽን ማለት እንግዲህ አክኖሌጅመንት ቲም ዊን ከዛ በተጨማሪ ደግሞ ፕራይቬት ቱ ፔስት ሞራል በጣም የሆኑ አሁን ለምሳሌ ቲሞቻችሁ ላይ ሊሆኑ ይችላሉ። ሞራል መስጠት ሊሆኑ ይችላሉ። ኤነርጂያችሁን ለነሱ ሼር ማድረግ ሊሆኑ ይችላሉ። ኮችንጎች ሊሆኑ ይችላሉ። ለነሱም ደግሞ በዛ መልኩ እያደረግን አንደኛ ቤዚክ ላይ በጣም ግጥም አድርገን እንሰራለን። ከዛም በተጨማሪ ደግሞ ከቲም ትሬኒ በላይ ደግሞ ከሆነ ደግሞ ለቲሞቻችን ደግሞ ሼር ማድረግ ያለብን ነገራቶችን እያደረገን እንሄዳለን። በተለይ ግን ሲቲ ላይ የምንገኝ ኤሚቲ ራንኮች ላይ ማለት ነው ገና ፋይንዱሽን ላይ ለምንገኝ ሰዎች ግን እነኚህ ቤዚክ አክሽኖቻችን ላይ በጣም ፎከስ ዶነን በዚህ መልኩ ቀናቶቻችን አጀስት አድርገን ብንጀምር ሞር ፕሮፌሽናል የሚባሉ ኔትወርክ ማርኬተሮች ትልቁ የስኬታቸው ምስጢር ማለት ነው። ቀናቶቻችን በዚህ መልኩ ማቀድ፣ ሁሌም ተመሳሳይ ኤነርጂ ላይ መሆን። ምክንያቱም ሰዎች በዚህ ቢዝነስ ላይ እናንተ ለእነሱ የሚሰጡትን ኢንፎርሜሽን አይደለም የሚከተሉት የእናንተን ኤነርጂ ነው የሚከተሉት። እናንተን እነሱን ስታወሩት ይ ነገርማ ምናምን እያላችሁ ሰልፍ ዶብስ እየገባችሁ ያንን ሰው የምታወሩት ከሆነ እናንተ ስለምሰጡት እውቀት ግድ እናንተ ስለምሰጡት ኢንፎርሜሽን ግድ ለው ብቸኛው እሱ የእናንተን ኢነርጂ የእናንተን እርግጠኝነት ስሜት የእናንተን በራስ መተማመን የእናንተን ማለት ነው እንግዲህ ያንን ኢነርጂ አይቶ ነው ማለት ነው ፎሎ የሚያደርገው። ስለዚህ ያንን ነገር ማወቅ በጣም አስፈላጊ ነው። ጠዋታችንን፣ ቀናችንን፣ ከሰዓታችንን በዚህ መልኩ አቅደን ማታ ላይ ደግሞ እንግዲህ ቲሙያችሁ ላይ ኮሚኒኬት ብታደርጉ ዝም ብሎ ከቢሮ መውጣት ሳይሆን ከቢሮ ከመውጣታችሁ በፊት ዲስከስ ባድረግ ቀናችሁ እንዴት ነበረ? ካሁን በኋላስ እንዴት ነበረ? የነገ ቅዳችሁስ ምንድን ነው? የሚለው ከቲም ሜምበሮቻችሁ ጋር ሞር ዲስከስ ብታደርጉበት ደግሞ አንደኛ ሲም ኢነርጂ ላይ ሆናችሁ እንግዲህ ብትበሩ በጣም ትልቅ ከፍታዎች ላይ መድረስ እንችላለን ብዬ አስባለሁ። ያ ነው። ማታዎቻችን ደግሞ ኢቨንቶችን በደንብ እንጠቀም። እንግዲህ አንድ ፉል ታይመር የሆነ ሰው እንግዲህ በየቀኑ መስራት አለበት። የሆነ የተቀመጠለት ሰዓት አለ። ስለዚህ ያንን ሰዓት ደግሞ ፕሮዳክቲቭ የሆኑ ስራዎችን መስራት ከዛም በተጨማሪ ደግሞ ማድረግ ያለበትን ነገራቶችን ደግሞ እያደረገ በሀሳብም በስሜትም በተግባርም ላይ የሆነ ማለት ነው። ማታ ላይ ደግሞ የማታ ኢቨንቶችን ማለት ነው በደንብ መጠቀም ያስፈልጋል። የማታ ኢቨንቶችን ደግሞ ለመጠቀም ደግሞ ጠዋት ላይ ሜይ ቢ ቅድምስ ነግራችሁ የታችሁ ከሆነ ሶሻል ሚዲያ ማስተሪንግ ጠዋት ጠዋት መስራት ይህ ማለት ለምሳሌ ፖስት የምታደርጉት ነገር ሊሆን ይችላል ከዛም በተጨማሪ ደግሞ ፕሮሞሽን ሊሆኑ ይችላሉ። ፕሮሞሽን ፕሮሞሽን ሲሰሩ ሜይ ቢ ጠዋት ጠዋት ላይ ብትሰሩ በጣም ሪኮመንድ አደረጋችኋለሁ ማለት ነው። ምክንያቱም ሶሻል ሚዲያ ማስተሪንግን ጠዋት ብትሰሩ ከዛ በተጨማሪ ደግሞ ጎላችሁ ላይ በደንብ ውጤት እንድታመጡ ያግዛቸዋል። ተስፋ አደርጋለሁ። ሶሻል ሚዲያ በደንብ እንጠቀም። መስራት ያለብንም በኦንላይን እንስራ፣ በፊዚካል እንስራ፣ በእያንዳንዱ በምናገኛቸው ፕላትፎርሞች በደንብ እንስራ። የማታ የሚካሄዱትን ሁለት ሰዓት ላይ ሶስት ሰዓት ላይ አራት ሰዓት ላይ አምስት ሰዓት ስድስት ሰዓት ላይ የሚካሄዱትን ኢቨንቶች ማታ ማታ ማለት ነው ጠዋት ላይ በደንብ ፕሮሞት ማድረግ በጣም ግሩፖች ላይ ሼር ማድረግ ለቲም ሜምበሮቻችሁ ሼር ማድረግ፣ እያንዳንዱ ደግሞ ከቲሞቻችሁ ከሊደሮቻችሁ ጋር ኮሚኒኬት እያደረጋችሁ ብትሄዱ የምትፈልጉት አይነት ሪዛልት የምትፈልጉት አይነት ከፍታዎች ላይ መረት ትችላላችሁ ማለት ነው። ስለዚህ እንግዲህ ጠዋቱን ጀምረናል፣ ከሰዓቱን ጨርሰናል፣ ማታውን ደግሞ ኢቨንቶች ላይ እንግዲህ ቀን የጋበዛችሁን ሰዎች ከን ለቲሞቻችሁ ፕሮሞት ያደረጋችሁን ኢቨንት ደግሞ ማታ ስትጠቀሙ ደግሞ ግጥጥም አድርጋችሁ እሱ ላይም ደግሞ እንግዲህ እስከ ማታ ድረስ ከተጠቀማችሁበት፣ አያችሁ፣ በጣም አለርት ናችሁ በጣም ፎከስድ ናችሁ። በጣም ሪዘልት ኦሪንትድ ናችሁ። ቲም እየገነባችሁ ነው። ኢቨንት እየተጠቀማችሁ ነው ያላችሁት። ሲስተሞችን ደግሞ እየተከተላችሁ ደግሞ ትልቅ የሚያሳርፋችሁን ትልቅ ስራ እየሰራችሁ ነው ያላችሁት ማለት ነው። ስለዚህ የማታ ኢቨንቶችን በደንብ ግጥም አድርገን እንጠቀም። ግልጽ ነው። ስለዚህ ኔትወርክ ማርኬቲንግ ላይ ሁሌም አይደለም የምንሰራው፣ ሁሌም አይደለም ምንሰራው። ግልጽ ነው። ስለዚህ ሁሌም ስላልሆነ የምንሰራው መስራት ያለብንን ነገራቶችን በአግባቡ በጥራት በጣም ማለት ነው በትልቅ ቁርጠኝነት እንስራ፣ በትልቅ ረሃብ እንስራ ነው ምላችሁ። ማታዎችን በዚህ መልኩ እናቅድ። ልክ ማታ ኢቨንቶችን ከሰራን በኋላ ሜይ ቢ ከሀገር ውጭ የሚሰሩት ከሆነ ደግሞ ከአምስት ሰዓት በኋላ ሊሆን ይችላል። አራት ሰዓት ላይ ኢቨንቶች ከሀገር ውጭ ካዘጋጃችሁ፣ ሎካል ላይ ካዘጋጃችሁ ከአምስት ሰዓት በኋላ ማለት ነው ሜይ ቢ ከሀገር ውጭ የሚሰሩ ከሆነ ክሎዚንግ ፎሎአፕ ፕሮስፔክት የሚባሉትን ፎር ቤዚክ አክሽኖቻችሁን ደግሞ ሞር ማታ ማታ ላይ ቢሰሩ ሪኮመንድ ያደረጋቸዋሉ። ስለዚህ ከአምስት ሰዓት እስከ ስድስት ሰዓት፣ ከስድስት ሰዓት እስከ ሰባት ሰዓት፣ ከስምንት ሰዓት እስከ ዘጠኝ ሰዓት ምን ምን ነገራቶች ነው የምታደርጉት? ምን ምን ተግባራቶች ነው የምታደርጉት? ስለዚህ ሲሪየስ ሆነን በዛ ሰዓት ማለት ነው ክሎዚንጎቻችንን በደንብ መስራት ይኖርብናል ማለት ነው። እና በዛ መልኩ ቀናችን እናቅድ፣ በደንብ ታሪካዊ የሆነ ስራ እንስራ። ሶ በደንብ ማለት ነው። ትልቅ አሻራ ጥለን ማለፍ እንችላለን ማለት ነው፣ በቢዝነሳችን ላይ ይህንን ይመስላል። ከዛም በተጨማሪ ጠዋት ላይ የሰራናቸውን አክሽኖቻችን ሰብኮንሽስ ማይንዳችንን ፕሮግራም የምናደረግበትን ደግሞ ማጣ ማቀድ፣ ከዛ እንቅልፍ መተኛት፣ ከዛ መነሳት፣ ዴይሊ ማለት ነው። እነህ ተግባራቶች ውስጥ ከገባችሁ ማኑን በጣም የሚገራረሙ ሪዛልቶችን ማምጣት እንችላለን፣ የሚገራረሙ ታምር መስራት እንችላለን ማለት ነው። ስላገኟቸሁ እጅግ በጣም ደስ ብሎኛል። ትልቅ ስኬት ጫፍ ላይ እንገናኝ። መልካም ጊዜ፣ መልካም ቀን። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል ይገባሃል።